ግፋቢል ብታመም ነው ግፋቢል ለሊቱ ተቀሰቀሽ ነው ተብለሽ ሌላ ምንድነው? ከእግዚአብሔር አይበልጥ ማን ነው? ራሳችሁን ጠብቁ ማለት ነው። አላህ ወጥቶ ከመቅረትና ከእንደዚህ አይነት አደጋ አላህ ይጠብቃችሁ። ወላሂ በጣም ነው ያዘንኩት። አብዛኛው የአረብ ሀገር ሴት ማለት ችግሯን በሽታዋን በውስጧ መቃ አድርጋ ይዛ ማንም ሳያቅላት፣ ግን ያፈረችውን እንኳን ደስታዋን ሳታካፍል ደስታዋን ሳትታይ ያፈረችውን ፍሬ እንኳን በፍሬዋ ሳትደርስ ፍሬዋን ሳትቀጥፍ መጨረሻ ላይ ግን በስደት ሀገር መቅራት ማለት በጣም ነው የሚያሳዝነው። የስደት መጨረሻው ይሄ ከሆነ ቢቀር ምን አለበት? አስባችሁታል? አባካችሁ ይህንን ቪዲዮ ላይክ ሼር አድርጋችሁ ቪዲዮን እስከ መጨረሻው አዳምጡት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴ ናችሁ? ክርስቲያን ወገኖቼም ሰላም ብያለሁ። አላህ ሱብሓነሁ ወተዓላ ከእንደዚህ አይነት ተጠጋና ወጥቶ ከመቅረት አላህ ይጠብቃችሁ። በጣም ነው የሚያሳዝነው። አላህ የሀገራችንም ሰላም ራሳችንም፣ አላህ በያለንበት አላህ ይጠብቀን እያልኩኝ እንተለም ወደ ባዲ ስሪው መጥቻለሁ ማለት ነው። እባካችሁ እህቶቼ፣ አረብ ሀገራት ላይ ያላችሁ በተለይ በተለይ አረብ ሀገራት ላይ ያላችሁ እህቶቼ ራሳችሁን ጠብቁ ማለት ነው። ብዙ ጊዜ ነገ ሄዳለሁ ከነገ ወዲያ ሄዳለሁ እኛ ስንታመም ነገ ሄጄ እመረመራለሁ ከነገ ወዲያ እያልን በሽታችን ስር ሰዶ መጨረሻ ላይ ግን ህይወታችን ለማለፍ ሰበብ እየሆነ ነው ያለው ማለት ነው። አስባችሁታል። ትናንትና ግስጥ ላይ ላይቭ ላይ የነበረች ስትዚግ ስታወራ የነበረች ሴትዮ ዛሬ ግን መዳሟ ቤት ጭንቅላቴን አመመኝ ወይም ደግሞ ልቤን አመመኝ ብላ በተኝችበት ህይወቷ አልፏል ማለት ነው። በጣም ነው የሚያሳዝነው። ብዙ ሴቶች በእንደዚህ አይነት መልኩ ህይወታቸው እያለፈ እየሞቱ ነው ያሉት። በሰው ሀገር እየቀሩ ቢያንስ በቀን ሶስት አራቴ ጀናዛቸው ወደ ሀገር እየገባ እንደ ቅጠል እየረገፉ ነው ያሉት። ቢያንስ እኮ ሰው ሀገር ላይ የለፉበትን ወላይ ዘርተው ዘርተው ዘርተው ዘርተው መጨረሻ ላይ ግን ፍሬ ሲያፈራ የለፉበትን እንኳን ቢያንስ ሀገር ገብተው የናፈቋቸውን ቤተሰቦቻቸውን ሳያዩ እንዲሁም ደግሞ ልጅ ካላቸው ልጆቻቸውን ናፍቆ ሳይወጡ እንዲሁ እንደተናፈቁ እና እንደናፈቁ በሰው ሀገር ላይ መቅረት ማለት በጣም ነው ልብ የሚሰብረው። የሚገርማችሁ ነገር ማለት ነው አባይቤ፣ ይሄ ደግሞ የብዙ እህቶቻችን ህይወት ነው ማለት ነው። በተለይ ደግሞ ስደት ሀገር ላይ ያላቸው እህቶች፣ የባካችሁ ስትታመሙ በጊዜ ሄዳችሁ ለመመርመር ሞክሩ። ማን ነው ሰበቡን አድርሱ። አቃለው ሞት ለማናችንም አይቀርልንም። እንሞታለን። ፈጣሪ ባለ ጊዜ ግን እባካችሁ እህቶቼ፣ ከአላህም በታች በሽታችሁን ሄዳችሁ ተመርመሩ። ታማችሁ ከሆነ በቃ ቢያንስ የለፋችሁበትን ታከሙበት ማለት ነው። አስባችሁታል። እባክህ በተለይ ደግሞ ስራ የሚበዛበት ስራ አትስሩ። ስራ የሚበዛበት ቤት አትስሩ። ሀይለኛ እቃ አታንሱ። በጣም ውስጣችን ይጎዳል። ህባይብ፣ እኔ ከዚህ በፊት ብዙ ጊዜ ስቶና አነሳ ነበረ ማለት ነው። ወላሂ ላዚም እስቷን እያነሳው እያነሳው፣ አሁን ወገቤን ያመኛል። በጣም በጣም ከሚባለው በላይ ያመኛል። ማነው ነው አረቦቹ አምሳ ኪሎ ስልሳ ኪሎ መቶ ኪሎውን ወንዶቹን እንኳን እኔ እኮ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ሴቲቱ ሰራተኛው ታነሳዋለች። ተው አንተ አትችለውም ብላ እናንተ እንደ ሀዲድ ሀዲድ ታውቃላችሁ? ሀዲድ ማለት እንደ ብረት አይታችሁ ወንዱ የማይችለውን ወንዱ ስለሚከብደውና ና ስለ እንትን በቃ እሱ እንዳይጎዳባት ሰራተኛዋ ታነሳዋለች ተው ትላለች፣ ማለት ነው። ብዙ ጊዜ ማለት ነው እና አለት ሺ ለመከላ ስንት ማትክደር አስባችታል? የሀያ አመት ልጇን ወላሂ ላዚም አንድ ቀን ምን በጣም በጣም ወላሂ ክፍል ገብቼ እስከማልቀስ ደረሻ፣ አልቅሻ አለው። የሚገርማችሁ ነገር ማለት ነው እና ብዙ ጊዜ እኛ ቤት ስንዴ ይመጣል ስንዴው ይመጣና እሱን እንትን አበጥረን ለቅመን ቆሻሻዎቹን ለቅመን ነው፣ ከዛ በኋላ ነው ውስታ የምታስፈጨው ማለት ነው። ይሄ ኩብዝ ምናምን የሚሰራውን ተመራሂፍ ታውቃላችሁ። አብዛኛው አረብ ቤት አለ ብዬ አስባለሁ። በተለይ ደግሞ ቦዶ ዘራቸው ቦዶ የሆኑት እንደዚህ አይነት ነገር ይወዳሉ ማለት ነው እና ወላሂ ሀምሳ ኪሎ መቶ ኪሎ እንዲሁ ታመጣና ከዛ ሰዋቁ በርጋ አድርሶ ትቶ ይሄዳል። ገብታችኋል? ወደ ውስጥ እንዳይገባ ሴቶቹ ስላሉ በርጋ አስቀምጦት ይሄዳል። ከዛ አንድ ቀን በር ላይ ያለ ናያንሺ ስትላይ አልችልም አልኳት ማለት ነው። ከዛ ልጁ ደግሞ ወይ አነሳዋለሁ ብሎ የ21 አመት ወጣት ነው፣ አነሳለሁ ብሎ ሲሄድ አትችለውም፣ ሰራተኛዋ ታነሳዋለች ታወነ ያለችው ማለት ነው። አስባችሁታል እናንተ? በቃ ሀዲድ ናችሁ። ብረት ናችሁ። ምንም አይደክማችሁም። ምንም በቃ እኔ የሚገርማቸው ነገር በጣም ነው የሚከብደኝ ማን ነው እና አንዳንድ ጊዜ እኛን እንደ እንትን ብረት ነው የሚያዩን። ጭራሽ ሰው አንመስላቸው አያዝኑልንም ማለት ነው። እና በጣም ተናድጄ አልችልም አልኳት ማለት እኔ እኮ ሰው ነኝ። አንቺ ወንዱን ልጅ አትችልም ብለሽ የእንትን ያልሽው ይህን ብቻ እንዴት ነው ብችለው? ስላት አይ እንትን አንዷን ሰራተኛ ጠርተሽ ከእሷ ጋር ተባብረሽ አስገቢ አለች። እሱን እየጎተትኩኝ ወላይ ትንፋሽ አጠረኝ ማለት ወገቤ፣ በቃ የሆነ ነገር ተሰማኝ። ና እንቢ ብያ ትቸው ሄድኩኝ ማለት ነው። ከዛ ሰዋቁ ተጠራ፣ ና ሴቶቹ ወደ ክፍል ክፍላቸው ገቡ። ከዛ ሰዋቂው ተሰዋቁ ጋር ተባብረን ወደ ውስጥ አስገባ ነው ማለት ነው። ና ብዙ ጊዜ አረቦቹ ሰራተኛ በ እንደ ሀዲድ እንደ ብረት ያያሉ። ምንም ይደክመን፣ ምንም በቃ ምንም ይሰማን፣ ማን ይታመም፣ ማን ደከም፣ በቃ ጭራሹኑ እኛን እንደ ሰው እኛ አያዩንም። በቃ ሰውን መስላቸው ይሁን አላቅም፣ ብዙ ጊዜ ማለት ነው። እና ቤቶች የራሳቸውን ጠብቁ። እናንተ ስትኖሩ ነው ማንኛውም ነገር መስራት የምትችሉት። እናንተ ጤነኛ ከሆናችሁ የፈለጋችሁትን ነገር ሰርታችሁ ማግኘት ትችላላችሁ ማለት ነው። ግን እናንተ ራስ ራሳችሁን እየጎዳችሁ ራሳችሁ እየተጎዳችሁ ያፈራችሁትን እንኳን ወላ የሰራችሁትን እንኳን አይበቃችሁም ማለት ነው። እናንተ ብሩ ብዙ ስለሆነ ከዛ ስራው ብዙ ይሆንና ብሩም ብዙ ይሆናል። በዛ ምክንያት ደግሞ ብር የብሩን ብዛት ብቻ አይታችሁ ሚከብድ ስራ ሰርታችሁ መጨረሻ ላይ ግን ለበሽታችሁ እንኳን ማሳከሚያ ያብር አይጠቅማችሁም ማለት ነው። ስለዚህ ጤናችሁን ጠብቁ። ቀለል ያለ ስራ በትንሽ ብር ሂዱ ማለት ነው። ምግብ ደግሞ ግዴታ ያለበት ቤት መሆን አለበት። የሌለበት ቤት እንኳን ቢሆን በብራችሁ ገዝታችሁ ለመብላት ሞክሩ። ከእናንተ በላይ እኮ ምንም ነገር የለም። ከራስ በላይ ነፋስ ነው። ሀባይ ቤት ወላ ሆነውን እየጸጸተኝ ነው ያለው። እኔ የሀበሻ እንትን ሬስቶራንት ባገኝ ቁጥር ባገኝ ማለት ነው በየሰዓቱ የሚያስፈልገኝን ነገር ጠለቤ ለመብላት ወስኝ ወስኛለሁ ማለት ነው። ለምን ብትሉ ወላሂ ለአዚም ብዙ ጊዜ የአማርኛ ነገር ሳልበላ በጣም እየተጸጸትኩ ነው ያለሁት። እና ራሳችሁን ጠብቁ። ሀባይ እኛ ስንኖር ነው ማንኛውም ነገር መስራትም የሆን ማድረግም የምንችለው እኛ ስንኖር ብቻ ነው። እኛ በህይወት ከሌለን ግን ማንም ሊኖርልን አይችልም ማለት ነው። እና ራሳችሁን ጠብቁ። ሀባይቤ እንደነገርኳችሁ መግቢያ ላይ የሰማችኋት ልጅ አማመኝ ብላ የልብ ድካም እንደሆነ እና ልቧ እንደቆመ ነው የተሰማው፣ ማለት ነው። አስባችሁታል? ቀን ላይ ግስት ላይቭ ላይ ገብተ ሮሚ ጋር ለሮሚ ሞዴሬተሯ ናት ማለት ነው። እንዲ የሚሳደብ ምናምን ኮመንት ምናምን እንትን የምትልላት ሞዴሬተሯ ናት ማለት ነው። እና ከዛ ቀን ላይ ላይቭ ላይ ነበረች እሷ ጋር እኔ ፎሎም ባላደርጋት አንዳንድ ጊዜ እንትን ስለሚከታተላት ሮሜን ላይዋ ይመጣልኛል። እና ወላህ አላመንኩም። ለምን እኔ አይቻት አለው እሷ ላይ ስሟንም መቃዋለው፣ አይቻት ነበረ ማለት ነው ቃል ላይ። ከዛ ደግሞ በነጋታው ሞታ ተገኘች ተብሎ ሲነገር በጣም ነው ልብ የሚሰብረው። ወላይ እንዴት እንደሆነ አላውቅም። ቤተሰብስ ምን ይሰማዋል? ወላይ ለሙሉ ቤተሰቦቿ ለህቷ መጽናናትን ይወፍቃቸው። ምንም ማለት አይቻልም። ፈጣሪ ለሁላችንም ይዘንልን። በሰው ሀገር ላይ ያለ ወጥቶ ከመቅረት አላህ ይጠብቀን። ከክፉ ነገር ይጠብቀን። ሀገራችንም ሰላም ያድርግልን። እኛንም ደግሞ በእያለንበት አላህ በሰላም ያሰብነውን ሳክተን በሰላም ለሀገራችን ያብቃን። በጣም ነው የሚያስፈራው የምንሰማውና የምናየው ነገር። በጣም ነው ልብ የሚሰብረው። አላህ ከእንደዚህ አይነት ነገር ይጠብቃችሁ የሚጠብቀኝም ወላሂ በጣም በዚህ ጊዜ ላይ እኔ በጣም ነው የፈራሁት። ለምን ብትሉ የናፈኳቸው ቤተሰቦችን ልጆች እንሳ ላይ በሰው ሀገር እንዳልቀር ፈርቻለሁ ማለት ነው። ቢያንስ የናፈኳቸው ልጆችን ልጆችን እኔን እየናፈቁ መች ነው የምትመጪው? እከሌ እኮ እናት አላት፣ እኔ እኮ እናት የለኝ። አንቺን እየጠበቁ ከአንቺ ምንም ነገር አልፈልግም፣ ወላሂ ለእኔ የምትገዥልኝ ነገር ካለ እሱ የሚያስቀራሽ ከሆነ ምንም ነገር አትግዥልኝ፣ አንቺ ብቻ ነይልኝ እያለችኝ ያለችው ማን ነው ልጄ። አሁን ወደ ዘጠኝ ዓመት ገብታለችና በጣም በናፍቆት ቆት እኔን አውቃኝ። በዚህ ሀገር ሰው በሶስት አመቷ ነበረ ወደ ሀገር ያገባችው ማለት ነው። በጣም ነው የምትናፍቀኝ፣ በጣም በጣም በጣም፣ የኔ የእናት እንትና ለናፍቆት አለባትና ከእሷ ጋር አላ በሰላም እንዲያገናኘኝ እንዲሁ አድርጉልኝ። ያሰብኩትንም አላ እንዲያሳካልኝ፣ በቅርቡ እንሻ አላ ሀገር እንዲገባ አላ እንዲያደርገኝ እንዲሁ አድርጉልኝ ሀባይቤ የማንዷ መሰማት እንዳለው አይታወቅም። እና እባካችሁ በዱዓችሁ አትርሱኝናለሁ። የዛሬ ቪዲዮ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። አሰላሙ አለይኩም ወረመቱላሂ ወበረካቱ